ብራይን ዲካን የጌታችን የኢየሱስ ክርስቶስ ታሪክን በፊልም ለመጀመሪያ ጊዜ የሰራው የተለያዩ አካባቢ የሚገኙት ክርስቲያኖች በአንዳንድ መልኩ ባልተጠበቀ ሁኔታ ምናልባት ከመረጃ ስህተት የተነሳ የጌታችን የኢየሱስ ክርስቶስ ታሪክን የሰራው ሰውዬ ትክክለኛ ኢየሱስ ነው ብሎ ያስቡታል። ያ ደግሞ በጣም የተሳሳተ ነው። ምክንያቱም ይህ የጌታችን የኢየሱስ ክርስቶስ ታሪክ ላይ የተተወነ ፊልም ተዋናይ እንጂ ጌታችን አዳኛችን ኢየሱስ ክርስቶስ አይደለም። ምክንያቱም የዛሬ 2000 ዓመታት በፊት እንዴት ፊልም ይኖራል? እንዴትስ ይቀርጻል? በሳቱ እንደዚህ አይነት ቴክኖሎጂዎችም የሉም። ጌታችን ኢየሱስ ክርስቶስ ምድር ላይ ስመላለስ ያው እሱን ወክሎ ፊልም ሰራ እንጂ የሱን ታሪክ ላይ እንጂ የሰራው ራሱ እንዳልሆነ ግልጽ ነው። አንዳንዶች ባለማወቅ ጌታችን ኢየሱስ ክርስቶስ ሲባል ወደ አይምሮ የሚመጣው የዚህ ሰውዬ ምስል ነው። ብራያን ዲካን ተወልዶ ያደገው በእንግሊዝ ሀገር ሲሆን በኦክስፎርድ ከተማ ነው። ፊልም የተሰራውም ከቀደሙት ከኢየሱስ ክርስቶስ ታሪክ ፊልሞች መካከል አንዱ ነው። በተለይ በዓለም ዙሪያ በጣም ታዋቂነት ያገኘው ፊልምም ይህ ነው። በተለያዩ ፕሮጀክተር ወይም በዛኔ በነበሩት በተለያዩ አክሰሶች ተጠቅሞ ለዓለም ለማዳረስ የሞከሩበትም ፊልም ተዋናዩ እዛ ላይ የነበረው ግለሰብ እንደሆነ ጭምርም ነው። ብራይን ዲከን የተወለደውም እንደ አውሮፓውያኑ 13 የካቲት 1949 በእኛ ወደ 1930ዎቹ ቤት ማለት እሱም ተወልዶ ሲያድግ የኢየሱስ ፊልም ፕሮጀክት በወንጌላውያን ድርጅት በተሠራው ኢየሱስን በመሳል የሚታወቀው እንግሊዝ ተዋናይ ነው። በፕሮዲውሰር ጆን ሂውማን ከተፈተነ ከዘጠኝ መቶ ተዋናዮች ስክሪን ውስጥ ደክን ተመርጧል። ወደ ዘጠኝ መቶ ተዋናዮች ያን ፈተና አልፎ ነው ለፊልም መስራት የበቃው። ይ ግለሰብ ብዙ ፈተናዎችን ውጣ ውረዶችን ለፊልሙም ለመስራትም እንዳበቃው ጭምርም ነው። ያን ፈተና ተፈትኖ ማለፍ በጣም ከባድ ነው። ይህ ፊልም ማለት እጅግ የዓለማችን ትልቅ ፊልም ከሚባሉት መካከል አንዱ ነው። ምክንያቱም የጌታችን የኢየሱስ ክርስቶስ ታሪክ ላይ የሚያጠነጥን ፊልም መስራት ምን ያህል አስቸጋሪና ከባድ እንደነበረ ጭምርም በሰዓቱ በነበሩት ሁኔታዎች ሁሉ ተቋቁሞ ያኔ ስልጣኔ ባልተስፋፋበት ጊዜና ሰዓት የሰሩት ፊልም እንደሆነ ጭምርም ነው። የምንጊዜም ታላቅ ፊልም በማለትም ነው በርካቶቹም እየገለጹ ያሉት። ምክንያቱም ጌታችን ኢየሱስ ክርስቶስ ያለፈበትን ምድር ላይ የተመላለሰበትን ታሪኮችን በደንብ ራሱ ጋር አዋሂዶ የሰራበት መንገድና የትወና ብቃቱ በርካቶችን እያነጋገረ ይገኛል። የፊልም ትወና ብቃቱ አንዱ በፊልም በኩል ወንጌል ሲሰበክ እንደነበረ ጭምርም ላለም የታወቀ ነው። በሳቱ ፊልምን በማየት ብቻ ብዙዎች ወደ እግዚአብሔር መንግስት የመጡበትም ሁኔታም ተፈጥሯል። ይህ ፊልም በተለይ በወንጌል አማኞች ዘንድ ከፍተኛ ተጽዕኖ የፈጠረ ፊልም ነው። በተለይ ጌታችን ኢየሱስ ክርስቶስን በመመስከር ረገዱ በርካቶቹ ቃል ሲሰበክ የማይሰሙት ፊልም ሲሆን ሰፍ ብሎ ስለሚያዩት ይድረዱታል። እሱም የትወና ብቃቱን የተወጣበት እጅግ አስገራሚ ነው። እንዴት ኢየሱስን ታሪክ እንዴት እንደተወነ በጣም በሚገርም ሁኔታ በልዩ ተስጦ ያሳየበትም ሁኔታም ነው። በዛም የኢየሱስ ክርስቶስ ታሪክ አይቶ የተነኩት በርካታ አይዛቦች ወደ ጌታ መንግሥት የመጡበት ሁኔታም ነው የተፈጠረው። ታዲያ በግለሰብ ደረጃ ይህ ግለሰብ ባለትዳር ሁለቴ ያገባ እንደሆነ ጭምርም ታሪኮቹ ይናገራሉ። በአሁኑ ሰዓት ምስሉ ላይ እንደምትመለከቱት የአሁናዊው የፊቱ ገጽታ እንደሆነ ጭምርም አሁን እንዳረጀና እርጅና እንደተጫጫነበት ጭምር ሲጀምርም ነው ይህ ታላቅ የፊልም የምንጊዜ ምርት ተዋናይ በማለትም ነው ዘንድሮ ሰባ ስድስት ኛ አመቱን እንደያዘና በህይወት እንዳለም ነው። አንዳንድ የተሳሳተ መረጃ ከዚህ በፊት ሲያራግቡ የነበሩት ይህን ሰው ህይወቱ አልፏል፣ ሞቷል ብሎ ነበር ሲከራከሩ ነበሩት። ህይወቱ አላለፈም፣ እርጅና ግን ተጫጭኖበታል። የ76 አመት ሰው እንደሆነ ጭምርም የወጡት መረጃዎች ያሳያሉ። የቲዳር ህይወቱን በማስመልከት የልጆች አባት እንደሆነ ጭምርም ነው የወጡት እውነታዎች የሚያሳዩት። ይህ ግለሰብ እንግዲህ አብዛኞቹ ክርስቲያኖች በሱ ፊልም አይቶ ፊልም የሰራበትን ከዛም የኢየሱስ ታሪክን እውነታውን ወደ መረዳት የመጡበትም መንገድ እጅግ አስገራሚ ነበር። ታዲያስ አንዳንዶቹ ደግሞ እስካሁን ድረስ የማያውቁት ጌታችን ኢየሱስ ክርስቶስ ትክክለኛ እሱ ነው ብሎም ያስቡታል። ለምሳሌ አከል ኬንያ ምድር ስመጣ ሌላኛው የኢየሱስ ክርስቶስ ገጽ ባይሪ በመላበስ የተወነ ሰው እንደዛው ስመጣ ጌታችን ኢየሱስ ክርስቶስ መጣ በማለትም እሱንም ዋና ከተማ አቅራቢያ በናይሮቢ ዋና ከተማ አቅራቢያ የተቀበሉትም እጅግ አሳዛኝ ሁኔታም ተፈጥሮ ነበር። በዚህ ልክ ደግሞ እንደዛም ሆን ሳይሆን ከታሪኩ መረዳት ታሪኩ ለማስተላለፍ የፈለገው መልእክቱ ምንድነው፣ ልባል የምገባው እንጂ የምተውኑትማ በትክክል የሰው ልጆች ምንም ጥርጥር እንደሌለ ጭምርም ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ምድር ላይ ያለ ፊልም ምንም አልነበረም። እንደገና ደግሞ ፊልም እንደሆነም ገና ከመግቢያው አክተሩ ማን እንደሆነ፣ የአክተሩ ስም ማን እንደሆነ እየተገለጸ አብዛኞቹ ደግሞ በዛው ልክ ተጽዕኖ ያሳደረባቸው ሰዎች ጌታችን ኢየሱስ ክርስቶስ ሲባል ይህ አክተር እንደሆነ እያወቀ አእምሯቸው ላይ መምጣት እንደሌለበት ጀምረም ነው። ጌታችን ኢየሱስ ክርስቶስ በመልክ እስካሁን ድረስ ማንም የሚያውቀው የለም፣ በዚች ምድር ላይ ያለው ትውልድ። በሰዓቱ የነበሩት ትውልዶች በጣም ያውቁታል፣ በአካልም ጌታችን ኢየሱስ ክርስቶስን አይቶታል። ስለዚህ ኢየሱስን የምታገኙት መልኩን በማየት ሳይሆን በእምነት ነው። ጌታችንን በመንፈስ እንጂ መገናኘት የሚቻለው በምንም አማራጭ ማግኘት አይቻልም። ስለዚህ ኢየሱስ ክርስቶስም ወደ ሰማይ ከሄደ በኋላ መንፈስ አጽናኙን እልክላችኋለሁ፣ መንፈስ ቅዱስ የእግዚአብሔር እግዚአብሔር አካል አንዱ የሆነው በእኛ መካከል ያለው በአሁን ሰዓትም ስራ ላይ ያለው መንፈስ ቅዱስ እንደሆነ ነው። በመንፈስ ቅዱስ አማካኝነት ነው ጌታችን ኢየሱስ ክርስቶስን ማግኘት የምንችለው። ስለዚህ በዚሁ ሁሉ ይህ ሁላ ፊልም የተተወነበት ታሪክ ነው። በተለይ ፊልሙን በማስመልከት ብዙዎቹ ያልገባቸው እውነታ ስላለ ያን በማስመልከት የታሪኩ ተዋናይን ደግሞ በደንብ የሚያውቁት ፊልሙ ትወና እንደነበረ ጭምርም የጌታችን የኢየሱስ ክርስቶስ እውነተኛ ታሪክ ላይ የተመሰረተ ፊልም ተዋናይ እንደነበረ ጭምርም ነው እና በዛ ዙሪያም አብዛኞቹ ያ ሰው እንዳው ደግሞ የሚያውቁት በህይወት አለ ወይስ የለም ለሚሉት አልፎም ደግሞ ይህ ሰው ትክክለኛ ኢየሱስ ክርስቶስ ነው ወይስ አይደለም ለሚሉትም ጥያቄውን በማስመልከትም ነው ለናንተ ይዘንላችሁ የመጣ ነው። አንድያ ያ አዳኞ ወይም ሁለተኛው አዳም ዓለምን ለማዳን ወደደ። እግዚአብሔርም አንድ ያ ልጁን ወደዚህ ዓለም ላከ። ያውም በመስቀል ሞት ዓለምን አዳነ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ መርጦ አልሞተም ለዓለም ነው። አንዳንዶቹ የኢየሱስ ክርስቶስ ሞት መርጦ የሞተ ነው መስላቸው። ኢየሱስ ክርስቶስ የመጣው ለዓለም ነው። ምርጫው ደግሞም የህዝብ ነው። ሰው በገዛ ፍቃዱ ሲኦልን ይመርጣል ወይስ ገነትን፣ ወይም ሰይጣንን ይመርጣል ወይ ኢየሱስን የእግዚአብሔርን ልጅን ይመርጣል የሚለው ነገር ነው። ታዲያስ፣ ኢየሱስ ክርስቶስ የሞተውም ለዓለም ነው። ያን በማስመልከት የኢየሱስ ክርስቶስን ታሪክ በመተወን የታወቀው በጣም በሚገርም ሁኔታ በአለም ላይ ከፍተኛ ተመልካችና ታዋቂ ሰው ታሪክን በማስመልከት ብራያን ዲከን ታሪክን በማስመልከትም ነው ለእናንተ ይዤላቸው መጣሁት በአሁን ሰዓት የአሁናዊ ገጽታን በማስመልከትም ነው ምስሉ ላይ እንደምትመለከቱትም አሁን ያለበት እድሜ ደረጃን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው የጌታችን የኢየሱስ ክርስቶስ የመስቀል ሞት ማንም ሊከፍል የማይችል ሁኔታ እንደሆነ ጭምርም በምንም ሊከፈል የማይቻል እንደሆነ ጭምርም ነው ለእኛ ህይወቱን አሳልፎ እስከ መስጠት የወደደን ክብር ለጌታችን ለኢየሱስ ክርስቶስ መድኒ ያለም እስካሁን ድረስ አብሬያችሁ የቆየውት ሚኪ ነኝ፣ ከሚኪ ታቦር እንፎ። የኢየሱስ ክርስቶስ ታሪክን የተውነው ግለሰብን በማስመልከትም አሁናዊ ሁኔታን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።